በአንድ መቶ ዓመት የዓለም የኢኮኖሚ ታሪክ ውስጥ ታይቶ የማይታወቅ ተብሏል። ዓለም ከእንቅልፏ ሳትነቃ የትራምፕ ታሪፍ እንደ ብርድ ልብስ ተከምሮባት አድሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመላው ዓለም በሚገኙ የሀገራቸው የንግድ ሸሪኮች ላይ የቀረጥ ማዕት ጥለው ዓለምን አስደንግጠዋል። እስከ ዛሬ ስንበዘበዝ ነበር ያሉት ሰውየው ከእንግዲህ የአሜሪካ ኢኮኖሚ ነፃ ወጥቷል ብለዋል። ረጅሙን ፊርማቸውንም በቀረጥ መመሪያቸው ላይ አሳርፈዋል። ከኢትዮጵያ እስከ ቻይና፣ ከአውሮፓ እስከ አውስትራሊያ ዓለምን ያዳረሰው የቀረጥ ተመን ሁለት አይነት ምድቦች አሉት። የመጀመሪያው መሰረታዊ ሊባል የሚችል ወይም ቤዝላይን ታሪፍ የሚባለው አይነት ነው። ይህ ታሪፍ የትኛውም የአሜሪካ ምድርን የሚረግጥ ምርት ላይ የሚጣል ሲሆን የ10 በመቶ ተመን አለው። እስካሁን በነበረው አሰራር ከ800 ዶላር በታች ዋጋ ያለው ምርት በአሜሪካ ቀረጥ ሳይጣልበት ቆይቷል። አሁን ግን ይህ አይሆንም። እያንዳንዷ ገንዘብ ቀረጥ ይጣልባታል ተብሏል። ሁለተኛው ቀረጥ ደግሞ እንደ መልስ ምት ሊታይ የሚችለው የቀረጥ አይነት ነው። ይህኛው ሬሲፕሮካል ታሪፍ ተብሎ ስያሜ ወጥቶለታል። የተለያዩ ሀገራት በአሜሪካ ላይ የጣሉት የቀረጥ ተመን ላይ ግማሹን በመጣል ምላሽ ሰጥቷል የአሜሪካ መንግስት። ለምሳሌ ቻይና ከአሜሪካ በሚገቡ ምርቶች ላይ የ67 በመቶ ቀረጥ ትጥላለች። አሜሪካ የዚህን ግማሽ 34 በመቶ የሚሆን ቀረጥ አሁን ጥላባታለች። ቻይና ግን ከዚህ ቀደም ከነበረው የ20 በመቶ ቀረጥ ጋር ሲደመር ተመኑ ወደ 54 በመቶ ከፍ እንደሚልባትም ይጠበቃል። ሌላኛው የበቀል ሰይፍ የወረደበት አውሮፓ ነው። አውሮፓ የአሜሪካን ምርቶች በ39 በመቶ ሲቀርጣቸው ቆይቷል። አሁን አሜሪካ ሀያ በመቶ ተጨማሪ ቀረጥ ጥላባቸዋለች። ከፍተኛ መልስ ከተሰጣቸው አገራት መካከል ህንድ ትገኝበታለች። የአሜሪካ ምርቶች ላይ 52 በመቶ ቀረጥ የምትጥለው ኒው ዴልሂ ከአሜሪካ የ26 በመቶ ቀረጥ ተጥሎባታል። 50 በመቶ ቀረጥ በአሜሪካ ላይ የምትጥለው ደቡብ ኮሪያ ደግሞ የ25 በመቶ ምላሽ አግኝታለች። አሜሪካ ቻይናን ለማስፈራራት የምትጠቀምባት ታይዋንም ሰለባ ከመሆን አልዳነችም። ለምትጥለው የ64 በመቶ ቀረጥ የ32 በመቶ ምላሽ ተሰጥቷታል። የአሜሪካ ልዩ አጋርና ቤተሰብ የሆነችው እስራኤልም ስትጥል የቆየችው የ33 በመቶ ቀረጥ 17 በመቶ የቀረጥ አጸፋ ተሰጥቷታል። በእርግጥ የቤንያሚን ኔታንያሁ መንግሥት ቀረጥ የመቀነስ ወይም የማንሳት ሐሳብ እንዳለው ሲገልጽ ተሰምቷል። ጃፓንም ለ46 በመቶ ቀረጧ የ24 በመቶ ቀረጥ ተመልሶላታል። በንግድ ላይ የማይቀልዱት ዶናልድ ትራምፕ አጋሬ ወዳጄ የሚል ይሉኝታ ማንኛውም ሀገር ላይ አልያዛቸውም። ትራምፕ ላለፉት 50 እና ከዚያ በላይ ለሚሆኑ ዓመታት ሀገራቸው አላግባብ ስትበዘበዝ እንደቆየች ተናግረዋል። እንደውም እንደተጣለብን ሳይሆን ፍታዊ ሆነን ግማሽ ያህሉን ብቻ ነው መልሰን የጣል ነው ብለዋል። ትራምፕ ቀረጥ ለመጣል የተገደዱት አሜሪካ ከመላው ዓለም ጋር ባላት የንግድ ግንኙነት የ1.2 ትሪሊዮን ዶላር የንግድ ጉድለት ስላላት ነው ብለዋል። ይህ ፈጽሞ ተቀባይነት የሌለው ስለሆነ የሀገር ውስጥ ምርትን አስፋፍተን ችግሩን ማስተካከል ይኖርብናል ብለዋል። በዚህም መሰረት ኢትዮጵያን ጨምሮ ከየትኛውም ሀገር የሚገባ ምርት ቢያንስ 10 በመቶ ይቀረጣል ብለዋል። ኢትዮጵያ አሜሪካ ላይ የጣለችው ቀረጥ 10 በመቶ እንደሆነ የሚያስቀምጠው የዋይት ሀውስ፣ መረጃ አሜሪካም በ10 በመቶ ብቻ ቀረጥ እንደመለሰች ይፋ አድርጓል። የትራምፕ የቀረጥ ውሳኔ በመላው ዓለም ከፍተኛ ቁጣ ቀስቅሷል። በቢቢሲው የኢኮኖሚ ኤዲተር ፋይሳል ኢስላም በአንድ መቶ ዓመት የዓለም የኢኮኖሚ ታሪክ ውስጥ ታይቶ የማይታወቅ የኢኮኖሚ ንቅናቄ ተብሎ የተገለጸው የትራምፕ ታሪፍ የትራምፕ አጋሮችንም ተገዳዳሪዎችንም ክፉኛ ያስቆጣ ሆኗል። በተለይ አውሮፓ ንዴት ላይ ነው። የፈረንሳይ መንግስት ለንግድ ጦርነት ዝግጁ ነን ብሏል። ትራምፕ ደግሞ የእኛን አምራቾች ድርሽ የማያደርገው ብራሰልስ የአሜሪካ ኩባንያዎች ግን ለአውሮፓ ሕብረት 200 ቢሊዮን ዶላር ተጨማሪ እሴት ታክስ እንዲከፍሉ ያደርጋል በማለት ወደ ራሳችሁ ተመልከቱ ብለዋል። እንዲህ አይነቱ ጉዳይ ሲታይ ትራምፕ ልክ ናቸው ያስብላል። ሌሎች አገራት አሜሪካ እንዴት ቀረጥ ትጥልብኛለች ሲሉ አንዳችም ቀረጥ የጣሉ እንኳን አይመስሉም። በነፃ ገበያ በውድድር ሰበብ ስንበላ ቆይተናል የሚሉት ትራምፕ ከእንግዲህ ቀልድ የለም ባይ ናቸው። የዓለም የአክሲዮን ገበያዎችን ከ2.5 እስከ 4.5 በመቶ ያናጋው የትራምፕ ውሳኔ የአሜሪካ ኩባንያዎች የገበያ ዋጋ እንዲቀንስም አድርጓል። እንደ ሲኤንቢሲ ዘገባ አፕል፣ ናይኪ እና ቴስላን የመሳሰሉ ግዙፍ የአሜሪካ ኩባንያዎች የሰባት በመቶ የአክሲዮን ዋጋቸው ወርዷል። ዶናልድ ትራምፕ ሀገራትን ብቻ ሳይሆን ምርቶችንም ነጥለው ቀረጥ መጣላቸውንም ቀጥለዋል። ወደ አሜሪካ የሚገቡ ተሽከርካሪዎች ላይ የ25 በመቶ ቀረጥ የተጣለ ሲሆን በቀጣይ በተሽከርካሪ አካላት ላይም ተመሳሳይ የ25 በመቶ ቀረጥ ይጣላል ተብሏል። 600 ቢሊዮን ዶላር የሚያወጡ ተሽከርካሪዎችንና አካላትን ከውጭ ሀገራት የምታስገባው ዋሽንግተን በገበያው ላይ ከፍተኛ መናጋት እንደምታመጣ ይጠበቃል። አንድም የትራምፕ ታክቲክ የተለያዩ ሀገራት ቀረጣቸውን እንዲቀንሱ ማድረግ ሲሆን፣ ይህ ካልሆነ ግን የጣሉት ቀረጥ እንዲቀጥል ይደረጋል። የአሜሪካ የፖለቲካ ልሂቃንን ለሁለት የከፈለው የፕሬዚዳንቱ ውሳኔ ሁለት አይነት ስሜቶች እንዲንጸባረቁ አድርጓል። ትራምፕን አበጁ የሚሏቸው ውሳኔው የሀገር ውስጥ ምርትን ያበረታታል፣ በዘላቂነት የአሜሪካ ምርቶች የገበያ የበላይነት ይኖራቸዋል ይላሉ። ከቀረጡም ብዙ እንደሚያተርፉ ይናገራሉ። ተቺዎቹ ደግሞ ገበያው የለመዳቸው ምርቶች ላይ ቀረጥ መጣል ከፍተኛ የዋጋ ጭማሪ ስለሚያስከትል የዋጋ ግሽበት ይፈጥራል እያሉ ነው። አሁን ብንጎዳም በረጅም ጊዜ ሂደት አሜሪካ ትጠቀማለች ያሉም አልታጡም። ከመላው ዓለም እየመጣ ያለው ድምፅ ግን የተቃውሞ ነው። ቻይና ቁጣቸውን ካሰሙ አገራት መካከል አንዷ ነች። በንግድ ጦርነት ማንም አሸናፊ አይሆንም ያለችው ቤጂንግ የራስን ገበያ አብዝቶ የመጠበቅ ፕሮቴክሽኒስት ፖሊሲ አያዋጣም ስትል መግለጫ ሰጥታለች። ለዓለም የንግድና የኢኮኖሚ ልማት ሲባል እርምጃው በፍጥነት ሊቀለበስ ይገባል ብላለች። የዓለም ሁለተኛው ኢኮኖሚ ቻይና ዩናይትድ ኪንግደም ሌላኛዋ በትራምፕ ቀረጥ የተዳበሰች አገር ናት። እርግጥ ነው የእንግሊዝ መንግስት የ20 በመቶ ቀረጥ ጠብቆ የ10 በመቶ ቀረጥ አግኝቷል። በተወሰነ ደረጃ የተከለከለው እንደተፈቀደለት ሕፃን ልጅ ተደስቷል ማለት ይቻላል። የጠቅላይ ሚኒስትር ሬክ ስታርመር መንግስት ትራምፕ ላይ ባለመፎከርና እኛም እናሳያችኋለን ባለማለት ቀረጡ ቀንሶለታል ይላል የእንግሊዙ ጋርዲያን። ከ60 ቢሊዮን ፓውንድ በላይ ዋጋ የሚያወጡ ምርቶችን ወደ አሜሪካ የምትልከው ብሪታንያ ኢኮኖሚዋ መቀዛቀዝ እንደሚገጥመው ይጠበቃል። ደቡብ ኮሪያ ሌላኛዋ ቁጣዋን የገለጸች የአሜሪካ አጋር ሀገር ናት። የደቡብ ኮሪያ ተጠባባቂ ፕሬዝዳንት ሃንደንግሱ ለተጣለብን ቀረጥ ሁሉንም አይነት ምላሽ እንሰጣለን ሲሉ ዝተዋል። የሀገሪቱ ኢኮኖሚ ሊቃውንትና ሹማምንትም ጉዳዩን በተመለከተ መላ እንዲመቱ ትዕዛዝ አስተላልፈዋል። እንደ ሂዩንዳይ የመሰሉ መኪናዎችን በማምረት የምትታወቀው ደቡብ ኮሪያ የአሜሪካ ቀረጥ በሁለት ስለት ይቆርጣታል፣ አንድም በቀጥታ በተጣለባት የ25 በመቶ ቀረጥ፣ አንድም የመኪና ምርቶች ላይ በተጣለው ቀረጥ። ደቡብ ኮሪያ 34 ቢሊዮን የአሜሪካ ዶላር የሚያወጡ የተለያዩ አውቶሞቢሎችን በአንድ ዓመት ጊዜ ውስጥ ወደ አሜሪካ የምትልክ ሀገር ናት። እናም ድርብርቡ ቀረጥ ይጎዳታል። በተመሳሳይ ስሜት ውስጥ ያለችው ሌላኛዋ ሀገር ጃፓን ናት። ጠቅላይ ሚኒስትር ሽጊሩ ኢሺባ ጃፓን በአሜሪካ ከፍተኛ መጠን ኢንቨስት የምታደርግ ሀገር ናት፣ እንዴት ከሌሎች ሀገራት ጋር እኩል እንደታየን አልገባኝም ሲሉ ወቅሰዋል። ተሽከርካሪዎችንና የኤሌክትሮኒክስ ዕቃዎችን ሸክፋ ወደ አሜሪካ በስፋት የምትልከው ቶኪዮ በተለይ በመኪና ምርቶቿ ላይ ኢኮኖሚያዊ ጉዳት እንደሚደርስባት ግልጽ ነው። ጃፓን ወደ አሜሪካ ከምትልካቸው ምርቶች 30 በመቶ የሚሆኑት መኪኖች ናቸው። ታሪፉን ከተሸከሙት አገራት መካከል አንዷ የሆነችው ህንድ ግን ከቁጣ ይልቅ ነገር ማስከን ፈልጋለች። አሜሪካ ከምትሸጥላት በላይ ለአሜሪካ የምትሸጠው ህንድ የ46 ቢሊዮን ዶላር የንግድ ትርፍ አሜሪካ ላይ ይዛለች። ይህ የንግድ ጉድለት ያሳሰባት አሜሪካ የ26 በመቶ ቀረጥ ስትጥልባት እጅግ ፈታኝ ነው ከማለት የዘለለ የከፋ ምላሽ አልሰጠችም። እንደውም ከአሜሪካ 23 ቢሊዮን ዶላር አውጥታ በምታስገባቸው ምርቶች ላይ ቀረጥ የመቀነስ እቅድ እንዳላት ታሳውቃለች። ህንድ 14 ቢሊዮን ዶላር የሚያወጡ የኤሌክትሮኒክስ ምርቶችን ለአሜሪካ ትሰዳለች። 9 ቢሊዮን ዶላር የሚያወጡ ጌጣጌጦችንም ትልክላታለች። የመድኃኒት ምርቶቿም የሚታወቁ ናቸው። አሁን ይህ ግብይት እንዳይጎዳ አደጋ የመቀነስ ሥራ መሥራትን መርጣለች። ኒውዴልሂ አውስትራሊያና ኒውዚላንድም እንዴት እንዴት ሆኖ እኛን የመሰለ አጋር ላይ ቀረጥ ይጣላል በማለት ሀዘኑን ተቀላቅለዋል። አሜሪካ ኮስተር ካለችባቸው አገራት አንደኛው የሆነችው ታይዋንም ብስጭቷን አሰምታለች። የታይዋን ካቢኔ ምክንያት የለሽ ታሪፍ ሲል የትራምፕን ውሳኔ ይገልጾታል። እነርሱ 64 በመቶ ቀረጥ የጣሉባት አሜሪካ 32 በመቶ ስትጥልባቸው የነደዳቸው የደሴቱ ሰዎች ኢኮኖሚያቸው ላይ የሚደርሰው ጉዳትም እጅግ አሳስቧቸዋል። የብሉምበርግ ኢኮኖሚስቶች የደሴቲቱ ኢኮኖሚ በ3.8 በመቶ ያሽቆለቁላል እያሉ ይገኛሉ። ወደ ውጪ ምርቶችን በመላክ ከአቅሟ በላይ የምትሰራው ታይዋን 60 በመቶ የሚሆነው ኢኮኖሚዋ የቆመው ምርትን ወደ ውጪ በመላክ ነው። ከፍተኛ የንግድ ሚዛን ብልጫ ያላት ደሴቲቱ ከመላው ዓለም ጋር በምታደርገው የንግድ ልውውጥ የሰባ አራት ቢሊየን ዶላር ትርፍ ታገኛለች ትራምፕ ሀገራቸውን በመቶዎች ከሚቆጠሩ ሀገራት ጋር ቢያፋጥጡም የሀገራቸው የንግድ ስርዓት ግን ነፃ እንደወጣ በኩራት የተናገሩ ይገኛሉ በእርግጥ የንግድ ምጣኔውን ለማስተካከል የአሜሪካ ምርቶችን ማጠናከር ላይ ትኩረት ቢያደርጉ አይሻልም ወይ ብለው የጠየቁም አሉ ሌሎች ደግሞ ጉዳዩን ከሰው ኃይል ጋር ያገናኙታል ውድ የሰው ጉልበት ያለባት አሜሪካ ርካሽ የሰው ጉልበት ካለባቸው እንደ ህንድና ቻይና ከመሰሉ ሀገራት የሚመጡ ምርቶችን መቋቋም አትችልም ይላሉ። የአሜሪካ ኩባንያዎች ራሳቸው ሻንጣቸውን ሸክፈው እነዚህ ሀገራት ውስጥ የገቡት በዚህ ምክንያት እንደሆነ የሚታመን ነው። እናም ይህ ችግር በቀረጥ ብቻ ይፈታለው የሚል ጥያቄ ይነሳል።